የገጠር ሰው እንግዲህ ተመልከቱ፣ አንድ አይነት ናቸው። ኡመርና ማህመድ አጎቱ ነው አጎቱ ነው ነው የሚባለው ያለ ወንድም አጎቱ ነው እና ለማንኛውም ዛሬ እንግዲህ የሰርኩትን ዳቦ እንደዚህ እየቆራረሱላቸው ነው ነው ቦም በስርዓት ነበር እዛ በሄድ ታቃላችሁ። ማለቴ ዳቦን የሚቆርሰው እኮ ትልልቅ ሰው ነው። ውይ እርጎ እንዴት ደስ እንደሚል እርጎ፣ በጣም በጣም የታጠነ እርጎ ነው። እንዴት ደስ እንደሚደርጓቸው ይሄው እንግዲህ በበርበሬ አድርጎ ዳቦ ሊበሉት ነው። ስጋውን እየቆራረጡ ነው ሊሰሩ ነው መሰለኝ። እንግዲህ ምን እንደሚሰሩ አላቅም እኔ ቪዲዮውን ገና እናንተ ጋ ነው ማየው። እዚህ ጋር ዝ እየተቀቀለ ነው። አረረረረ ዛሬ አርተቻሉ። በቃ ፈያ ለውሎ ነው የሚውልትላቸው አለ እዛው በል ተጠጥተው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴ እናቸው? ዛሬ እንግዲህ አማቴ ጋ ደሄድ ነው አላችሁ። ዛሬ ስለ አማቴ አወራቸዋለሁ። ግን አማቴ ጋ ልጆቹም አሊም ተሰባስበው ሊሄዱ ነው። ያው እኔ እንግዲህ መሄድ አልቻልኩም። አማት አማት ሲባል እንዴ እናቴ በይ እያላቸው ነበረ። የባሌ እናት እናቴ ናቸው። ያው እና በነገራችን ላይ ዛሬ እንግዲህ በጠዋት ተነስተን እንደዚህ የመሰለ ዳቦ ደፍተናል። እዚህ ጋር ልጆቹን እያለባበስን ነው። ልጆቹም ይሄዳሉ አያታቸው ጋር አሊም ይሄዳል ወንድሞቹ ሁሉም ሄዳሉ። ለማንኛውም ዛሬ ስድስት ጽመው እንግዲህ ይፈጠራል። በእኛ ሀገር አብዛኛው ጊዜ ስድስቱ ማስፈጠር ደስ ይላቸዋልና የእናት ዶዓ ደግሞ አሊ እናቱ ናቸው ያሉትና የእናት ዶዓ ደግሞ ከባድ ነው፣ አሪፍ ነው፣ ቆንጆ ነው ብለን እንደዚህ ይችን የመሰለች ደግሞ ፍየል ይዘን ነው የሚካሄደው። እንደምታያቸው እነመሀመድ በቃ የሚሰሩት ጠፍቷቸዋል፣ የሚያደርጉት ማለት ነው። እና ዛሬ አያታቸው ጋር ሊሄዱ ነው። እኔም ደግሞ ዳቦ ደፍቼ ምን ብዬ እንግዲህ አማቴ፣ በነገራችን ላይ እኔ የአሊ እናት እናቴ ልክ ወላላዚ ምንም የሚወጣላቸው ሴት አይደሉም። በአማት አይስማማም ይባላል እ አማትና ምራት ነው የሚባለው አይስማማ ይባላል። በነገራችን ላይ አንድ ቀንም ክፉም ደግም ተነጋግረን አናቅም፣ እና ደግሞ በጣም የዋህ አሳቢ ናቸው፣ በቃ ለኛ። አንዳንድ ሰው እኮ በቃ ዝም ብሎ አሳቢ ለልጁ የሚያስብ እናት የሆኑ እናት ናቸው። በነገራችን ላይ በዛ ላይ በጣም ነው ዶዋ የሚያደርጉልን ሁሌ ዶዋቸው በቃ ከኛ አይነጠርም፣ ሁሌ ዶዋ እንዳደረጉልን ነው። እና ብዬላቸውን ይዘው እንደዚህ ገጠር ደስ ይላል። ገጠር ሲመሽ ነውን የሚያስጠላኝ፣ ገጠር ቀንቀን ደስ ይለኛል፣ ግን ሲመሽ ይጨንቀኛል። ጭርም ድም የሚለው ነገር ደስ አይለኝም። ቀንቀንን ያን በተለይ እናሌ ሀገር ደግሞ ሜዳ ስለሆነ በጣም ነው ደስ የሚለው የፈለጋችሁበት ሳር ላይ ሄዳችሁ ቁጭ ማለት ነው እና ይሁን እንደዚህ እንግዲህ ልጆቹ ተሰብስበው ዛሬ አለ እናት እንዲያስፈጥርናው ለማንኛውም ያው ይዟል እንግዲህ እንደምታዩት፣ ፍየሉ ምን ሄዷል፣ እዛ ደርሰዋል። ቆርቆሮ ተጣራውን አየሩን እዩት እስቲ ገጠር ትዝታ ያለባቸው እንደዚህ ሜዳ ላይ እና ለሀገር ልጆቹ ወደቁ አልወደቁ ብዬ አልሳቀቅም፣ አልፈራም። ለዛ ነው መልካቸው። ምክንያቱም እነ መሀመድ ብዙም ከቤት ወጥተው ምናምን እንደዚ ጨዋታ ስለማያውቁ የወድ ቃዶ እንደፈለጉ ከሄዱ የሆነ ድንጋይ ይመታቸዋል ምናምን ብሎ አያስጨንቅም። ምክንያቱም እንደ ልብ ነው የሚጫወቱት። እንግዲህ እንደምታዩት የገጠር ሰው እንግዲህ ተመልከቱ፣ አንድ አይነት ናቸው። ሁመርና ማህመድ አጎቱ ነው አጎቱ ነው ነው የሚባለው ያለ ወንድም አጎቱ ነው። እና ለማንኛውም ዛሬ እንግዲህ የወሰድኩትን ዳቦ እንደዚህ እየቆራረሱላቸው ነው። ኔ በሆን በስርዓት ነበር እዛ በሄድ ታቃላችሁ ማለት ዳቦን የሚቆርሰው እኮ ትልቅ ሰው ነው። ውይ እርጎ እንዴት ደስ እንደሚል ይሄ እርጎ በጣም በጣም የታጠን እርጎ ነው። እንዴት ደስ እንደሚደርጓቸው ያው እንግዲህ፣ በበርበሬ አድርገው ዳቦ ሊበሉት ነው። ግን እኔ እዛ ብሆን ዳቦ ለብቻ ነው የሚበላው። ያው ፍየሏም ታረደች፣ እንደዚህ ስጋውን እየቆራረጡ ነው። ሊሰሩ ነው መሰለኝ እንግዲህ ምን እንደሚሰሩ አላቅም። እኔ ቪዲዮውን ገና እናንተ ጋ ነው የማየው። እዚህ ጋር፣ ውይ እየተቀቀለ ነው። ኧረረረረረ ዛሬ አልተቻሉም። በቃ ኮያ ለውሎ ነው የሚውሉት፣ እላቸዋለሁ እዛው በልተው ጠጥተው። እናቱ ደግሞ ደስ ይላታል እንግዲህ፣ ብቸኝነት አይሰማትም፣ ያው ልጅ አለሁልሽ ሲላት። እናት ወንድ ልጅ በነገራችን ላይ ወንድ ልጅ አገባም አላገባም የእናት እና አባቱ ሀቅ አለበት። አገባም አላገባም፣ በህይወት ኖሩም አልኖሩም የእናትና አባቱ ሀቅ አለበት። ሴት ልጅ ደግሞ ካገባች የባሉ ሀቅ ነው ያለባት ይባላል። እና የእናት እና አባቱ ሀቅ አለበት እና ሄዶ እናትና አባቱ እንግዲህ ደስ ማሰኘት አለበት። አባቱ አለ ራማቸው በህይወትም እናቱን ግን እንግዲህ እንደምትመለከቱት ደስ እያስባል ናቸው ነው እንግዲህ ገጠር በነገራችን ላይ ወደ ወደ አሁን እንጀራ የሚጋገረው እኔ ራሱ ይገርመኛል። ወደ አሁን እንጀራ ትኩስ ትኩሱ ነው የሚበሉት፣ ለምን እንደሆነ አላውቅም። እንደ እኛ እንጀራ ታድረው ምናምን ያን ያህል ብዙ ጊዜ ሁሌ ሲጋግሩ ነው ማያቸው እና ዛሬ ስለ አማቴ ነገርኳችሁ። እንግዲህ አማቴ ምርጥ አማት ናት፣ እያስመሰልኩኝ ምናምን አይደለም። በነገራችሁ ጥሩ ሴት ናት፣ አሳቢ ናት። ሁሌ እንዳሰበችልን ሁሌ እንግዲህ ሽንኩርት ምርታቸው ስለሆነ እንደዚህ ሸክሽከወታ ሽንኩርትን ብዙ ሽንኩርት ነው ያላቸው እና ምን እንዲሰሩ እንደሆነ አላቅም። ያው ስጋውም እንደዚህ ተከታትፏል። አቤት ዝንብ ዝንቦቹ እየረበሹ ነው። ኧረረረ ተመልከቱ። እንግዲህ ያው ጥብስ አድርገው፣ በወጣ አድርገው፣ በሩዝ አድርገው እንደዚህ ይበልተዋል። እንግዲህ እኔ ያልደረሰኝም በነገራችን ላይ እነሱ ግን በልተዋል። ያው አዎ አሪፍ አድርገው ሰርተዋል። ው እዚህ ጋር ደግሞ ቀይ እንጀራ አላላችሁ እና ይሄን ይመስላል። እንግዲህ አማቱ እናቱን አማቴን እናቱን አስፈጥሯል። እንደዚህ በልተው ጠጥተው እንግዲህ ደስ ይላቸዋል። በነገራችን ላይ እንደዚህ እንትን ሲባል ያው ያስ እነሱ እንትን ይላሉ። ደስተኛ ነው የሚሆኑት። ለኛ ከምናደርገው ይልቅ እነሱ እንዲህ ተሰብስበው ሲበላ ሲጠጣ ደስ ይላል። ያው ልጆቹ ማሊም የሰፈሩም ሰው ተሰብስቦ እንደዚህ በርተው ጠጥተው አላላችሁ አለኝ። ጓደኞቼ ምናምን እላችሁ ነው። በዚህ አካባቢ በተለይ ከሚስ አካባቢ ስድስቱን ስለሚዞሩ ትልልቆች ሰዎች ስድስቱን ጾሙ ሲጨርሱ በቃ ወይ ልጅ ምናምን እየሄደ ያስፈጥራል። በተለይ የሴት ቤት ነው የሚሄደው ስድስቱ፣ እናቴ ጋ። በእኛ አካባቢ ረመዳንም ውስጥ ይፈጠራል። እኔ ደግሞ ለአረፋ ነው የሚሄደው እናቴ ጋ፣ እንሻላ እዚህ እንግዲህ ያው ሁሉም ተሰባስበው እንደዚህ ደስ የሚል ጊዜ አሳልፈዋል ብዬ አስባለሁ። እኔ ባልሄድም እኔ ሄጄ በነበር ያው ሰራርቼም ብዬ ነበር ማበላቸው በባለፈው እንደዛ ነበር ያደረግ ነው። አሁን ደግሞ እንግዲህ ያው እኔ አዲስ ልጅ ወልጄ ቁጭ ብያለሁ። እናቱ ደስ ይላቸዋል እንግዲህ አቀው ነው ደስ የሚላቸው ወላሂ። በነገራችን ላይ አሊ ዘንግቶት ነበር ትቶት ነበር ማለቴ መሄዱን ዝንግት አርጎት ነበር። እኔን እንቀስቅሽ ጋር ልሄድ ብዬ እስኪሄድኩትና ያው እንግዲህ ይህን ይመስላል። እዚህ ጋር ደግሞ ሽንኩርት ማሳ ነው እንደምታዩት፣ የተመረተ ሽንኩርት ነው ይሄ። በጣም ብዙ ነው ወደ ሁለት ሄክታር ምናምን ነው። ሽንኩርቱ ተነቅሎ ነው አሁን የምታዩት፣ ኬሻ ኬሻ ዝናብ እንዳይመታው ተሸፍኖ ነው። ባለፈው የመጣ ሽንኩርት ማለት ነው ይሄ። ሲጠራቀም አንድ ላይ አንዳይ ምናምን የሚሆን ሽንኩርት ነው። በጣም ብዙ ሽንኩርት ነው። እና ሽንኩርቱም እንደዚህ እንግዲህ ምርቱ ተሰብስቧል። ይሄ መቆረጥ ነው መሰል የሚቀረው ጫፉ ይሄ እንደዚህ የሚሰበስቡ በነገራችን ላይ እንትን እንዳይል ነው ይሄ እንዳይበቅል። እስከዛ ሲሸጥ ሊሸጥ ሲሄድ ነው የስሩ እየተቆረጠ የሚሄደው ይመስለኛል። እንደዛ ነው ያሉኝ። እና ለማንኛውም እንደዚህ የመሰለ ሽንኩርት በጣም ትልልቅ ሽንኩርት ነው። እኔ አምጥተውልኝ አሳየቻችሁ ነበር እንደውም በባለፈው ቤት የመጣልኝ ሽንኩርት እንደው ቆይ እስኪ ያሳያቸዋለሁ። ትልልቅ ሽንኩርት ነው ያለ። ይሄ ከዚህ የወጣው ሽንኩርት ማለት ነው ነው አሁን በጀኔሬተር ምን እየሳውስ ስለሆነ በጣም ሰፊ መሬት ነው መሬቱ